ንጉስ ኒድስ በዛሬ ሁለት ከሰዓት በኋላ ጨዋታው ተቀይሯል። ማለትም የጥቁር ገበያ የሃዋላ የምንዛሬ ዋጋ የ15 ሀገራት ጭማሪ ማሳየቱን መረጃዎች ያመለክታሉ። አሰላሙ አሌይኩም ወረህመቱላህ ወበረካቱ። ድኔት ክቡራችሁ የኡስሚቤዝሬት የኢትዮፕቻን ቤተሰቦች አድማጭ ተመልካቾቻችን በመላው ዓለም ትገኙ ሁሉ ከያላችሁበት ቦታ ሰላም መልካሙን እየተመኘው የአስራ አምስት ሀገራት የጥቁር ገበያ ምንዛሬ ዋጋ በንግድ ባንክ ስንት እየተዘረዘረ ይገኛል? ጨመረ ወይስ ቀነሰ? ስለሚሉት ጉዳይና እንዲሁም ከፍተኛውን ዋጋ እየሰጠ ስለሚገኘው ባንክ እንነጋገራለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። መረጃ አናንዛዛም ንቅጭቅጯን ተናግረን እናጠናቃለን። ቪዲዮዎችን ላይክ፣ ሼር እያደረጋችሁ አብራችሁን ተሻገሩ። በቅድሚያም የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ደትኮም በድረገጹ እንዳስነበቦ ከሆነ 100 የአሜሪካን ዶላር 17,934 ብር እንደሚሸጥና አንድ የአሜሪካን ዶላር 179 ብር ከ34 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ መረጃ የሚዘግበው ድረገጽ በዚህ መልኩ አስፍሮት አግኝተናል። መረጃውን ሳንጨምርና ሳንቀንስ እያካፈልን እንገኛለን። ደግነት ለራስ ነው። ቪዲዮአችን ላይክ ሼር ማድረጋችሁን አትርሱ። ወደ ንግድ ባንክ እናመራለን። አንድ የአሜሪካን ዶላር በንግድ ባንክ 150 ብር ከ52 ሳንቲም በመዘርዘር ላይ ይገኛል። እንዲሁም አንድ የአሜሪካን ዶላር በዳሽን ባንክ 150 ብር ከ47፣ በአባይ ባንክ 151 ከ42፣ በሂጅራ ባንክ 149 ከ88 ና በአዋሽ ባንክ 150 ብር ከ86 እየተዘረዘረ ይገኛል። እንዲሁም በአቢሲኒያ ባንክ 151 ብር ከ30 ሳንቲም እየተዘረዘረ እንደሚገኝ ከሁሉም ባንኮች ወይንም ደግሞ ከባንኮች ድረ ድረገጽ ላይ ያገኘነው ይፋዊ መረጃ ፍንትው አርጎ ያሳያል ዩሮን እናስከትላለን 100 ዩሮ በጥቁር ገበያ የሚሸጥ ዋጋው 20843 ብር እንደሚሸጥና 1 ዩሮ 208 ብር 43 ሳንቲም እየተዘረዘረ ይገኛል በንግድ ባንክ 1 174 ብር ከ23 ሳንቲም በመዘርዘር ላይ ይገኛል በዳሽን ባንክ 174 ከ55 በአባይ ባንክ 175 ከ91 በሂጅራ ባንክ 174 ከ43 በአዋሽ ባንክ 173 ከ57 እና በአቢሲኒያ ባንክ 174 ከ77 የተዘረዘረ እንደሚገኝ የወጣው መረጃ ያመለክታል። በመቀጠል የስዊዝ ፍራንክ እናስከትላለን። አንድ የስዊዝ ፍራንክ በጥቁር ገበያ የመሸጫ ዋጋው 225 ብር ከ65 ሳንቲም በመዘርዘር ላይ ይገኛል። እንዲሁም 100 የስዊዝ ፍራንክ 22565 ብር እየተዘረዘረ ይገኛል። በንግድ ባንክ አንድ የስዊዝ ፍራንክ 184 ብር ከ48 እንዲሁም በአባይ ባንክ አንድ የስዊዝ ፍራንክ 189 ከ78 በአዋሽ ባንክ አንድ የስዊዝ ፍራንክ 181 ከ37 እና በአቢሲኒያ ባንክ 190 ብር ከ64 የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል ካናዳን ዶላር እናስከትላለን። 100 ካናዳን ዶላር 11710 ብር እንደሚሸጥና 1 ካናዳን ዶላር 117 ብር ከ10 ሳንቲም የተዘረዘረ ይገኛል። የአውስትራን ዶላር እናስከትላለን ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 የአውስትራን ዶላር 11710 ብር እንደሚሸጥና 1 የአውስትራን ዶላር 117 ብር ከ10 ሳንቲም የተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። በመቀጠል ፓውንድ ሰርኒንግ እናስከትላለን 100 የፓውንድ ስተርሊንግ 23596 ብር እንደሚሸጥና 1 ፓውንድ ስተርሊንግ 235 ብር 96 ሳንቲም እየተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ደትኮም ድረገጹ አስነብቧል በመቀጠል ወደ አረብ ሀገራት እንሸጋገርና ኩዌት ዲናር እናያለን 100 የኩዌት ዲናር 58391 ብር እንደሚሸጥ እና አንድ የኩዌት ዲናር 583 ብር ከ91 ሳንቲም እየተዘረዘረ እንደሚገኝ በዚህም ትላንትና ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር ጭማሪ ማሳየቱን የወጣው መረጃ ያመለክታል። በመቀጠል የኢማራቶችን ዲርሃም እናስተውላለን። 100 የኢማራቶች ዲርሃም 883 ብር እንደሚሸጥ እንደሚሸጥና አንድ የኢማራቶች ዲርሃም 48 ብር ከ83 ሳንቲም እየተዘረዘረ እንደሚገኝ አሁናዊው የጥቁር ገበያ መረጃ ያሳያል። በመቀጠል የሳውዲ ሪያል እናስከትላለን። 100 የሳውዲ ሪያል 4776 ብር እየተሸጠ እንደሚገኝና አንድ የሳውዲ ሪያል 47 ብር ከ76 ሳንቲም እየተዘረዘረ እንደሚገኝ አሁናዊው የጥቁር ገበያ መረጃ ያመለክታል። መረጃውን ሳንጨምርና ሳንቀንስ ለእናንተ እያካፈል እንገኛለን። በመቀጠል ፓውንድ ስተርሊንግ እናያለን። 100 የፓውንድ ስተርሊንግ 19401 ብር እንደሚሸጥና 1 ፓውንድ ስተርሊንግ 194 ብር ከ01 ሳንቲም እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የኩዌት ዲናርን በንግድ ባንክ እናያለን። በንግድ ባንክ አንድ የኩዌት ዲናር 481 ብር ከ10 ሳንቲም እየተዘረዘረ ይገኛል። እንዲሁም አንድ የኤማራቶች ድርሃም ከንግድ ባንክ 40 ብር 98 ሳንቲም የተዘረዘረ ይገኛል። በንግድ ባንክ አንድ የሳዑዲ ሪያል 40 ብር 13 ሳንቲም የተዘረዘረ ይገኛል። በሂጅራ ባንክ አንድ የሳዑዲ ሪያል 42 39፣ አንድ የኢማራቶች ድርሃም በሂጅራ ባንክ 43 ከ80፣ አንድ ፓውንድ ስተርሊንግ በሂጅራ ባንክ 20 ብር 87 የተዘረዘረ እንደሚገኝ መረጃው ያሳያል። እንዲሁም ፓውንድ ስተርሊንግ በአዋሽ ባንክ 198 ከ54፣ የሳዑዲ ሪያል 42 ብር ከ75 በአዋሽ ባንክ እንዲሁም በአዋሽ ባንክ አንድ የኢማራቶች ዲርሃም 43.68 የተዘረዘረ ይገኛል። በመቀጠል የምናየው ባህሪን ዲናርን በተመለከተ ነው። 100 የባህሪን ዲናር 47,514 ብር እንደሚሸጥና አንድ ባህሪን ዲናር 475.14 የተዘረዘረ ይገኛል። በመቀጠል የኢንዲያን ሩፒን እናያለን። 100 ኢንዲያን ሩፒን በጥቁር ገበያ የመሸጫ ዋጋው 201 ብር እንደሚሸጥ እና 1 ሩፒን 2 ብር ከ01 ሳንቲም የተዘረዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያመለክታል። በመቀጠል የምናየው የኳታር ሪያልን በተመለከተ ነው። 100 የኳታር ሪያል 4720 ብር እንደሚሸጥና 1 የኳታር ሪያል 47 ብር ከ20 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያመለክታል። በመቀጠል የሳውዝ አፍሪካን ራንድ እናያለን። 100 የሳውዝ አፍሪካን ራንድ 902 ብር እንደሚሸጥና አንድ የሳውዝ አፍሪካን ራንድ 9 ብር ከ02 ሳንቲም የተዘረዘረ ይገኛል። በመቀጠል የጆርዳን ዲናር እናያለን። 100 የጆርዳን ዲናር 25293 ብር እንደሚሸጥና አንድ ጆርዳን ዲናር 252 ብር ከ93 ሳንቲም የተዘረዘረ ይገኛል። የኦማን ሪያል እናስከትላለን። 100 የኦማን ሪያል 46 600 32 ብር እንደሚሸጥና እንደ ኦማን ሪያል 466 ብር ከ32 ሳንቲም የተዘረዘረ እንደሚገኝ ጥቁር ገበያ ያደረገ ጽላ ያገኘነው መረጃ ያመለክታል። የ15 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝር የዋጋ ተመን ከትላንትናው ጋር ሲነጻጸር በዛሬ ሁለት በተወሰነ መልኩ ጭማሪ አሳይቷል። የባንኮችን መረጃ በተመለከተ ካናዳን ዶላር በአቢሲኒያ በአቢሲኒያ ባንክ 107 ብር ከ68 እየተዘረዘረ ይገኛል እንዲሁም የካናዳን ዶላር በተመለከተ በአዋሽ ባንክ 108 ብር ከ10 ሳንቲም በመዘርዘር ላይ ይገኛል። የባንኮች የምንዛሬ ዋጋ ከቀን ወደ ቀን ጭማሪ እያሳየ ይገኛል። ለዚህ ቻናል አዲስ ከሆናችሁ ዌልካም፣ ሰብስክራይብ እያደረጋችሁ የደወል ምልክቱን በመጫን ቤተሰቡን ተቀላቀሉን። ቪዲዮችን ላይክ፣ ሼር ማድረጋችሁን አትርሱ። ምንን ጨምር፣ ምንን ቀንስ፣ ሀሳብ አስታችሁን ኮመንት ላይ አስቀምጡልን። ለሀገራችን ሰላም መልካሙን ተመኘን። አሰላሙ አለይኩም ወረህመቱላህ በረካቱ